እሺ እኔንስ ማን ይረዳኝ? እኔ እረዳሻለሁ እኮ እኮ፣ አንተ አልቀረብሽኝ፣ አላወረሽኝም። እኔ በምን ልረዳሽ? በጣም ነው የማመሰግን። እናንተ ቻ ቤዛ፣ ቤዛ ማን ማን አራራ ተናገሽ። ደስ አለህ አይደል አንተ እየፈጠርክ ያለው አንተ ጀግና ነህ ተደርገው እረዳለሁ። ሰላም ሰላም። ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? እኛ ደና ነን አልሐምዱሊላ። ቆይታችሁ እንዴት ነበር? እኛ ጋ ምንም አይደለም። ያው ሰሞኑ እየተፈጠረ ያለው ነገር ሁላችሁም ታውቃላችሁ። ትንሽ አንዳንድ ነገሮች ተፈጥሯል ብቻ እና ያው እየተፈጠረ የነበረው ነገር ታቃላችሁ። እኛ ፋሚሽ ውስጥ ነው ኤፍሬም ጋር ምን እንደተፈታ ታቃላችሁ። በሰሙን ብዙ ብዙ ነገሮች ተፈጥረዋል። ያው የእርቅም ሰሞን ነበርና እሱን ላወራችሁ ሳይሆን ዛሬ ባንድ ነገር ነው የመጣሁት። ያው ጓደኛዬ ታቃላችሁ ያለበት ሁኔታ ትንሽ ማይሆን ሚዛን ላይ ነው ያለውና እሱን ትንሽ እንኳን መፍትሄ ብሰጥ ብዬ ነው የመጣሁት በራሴ። ሳምንቱ ለሱ ጥሩ አይደለም ደስ የሚል ነገርም አለ። በዛው ልክም የሆነ እንትን የሚል ነገርም አለ ላይ ካለ አይደል? አሁን እኔ ደስ ያለኝ በደስ ከሚለው ነገር እኔ ደስ ያለኝ ቤዛ መታለች። ያው ቤዛ ማለት ጓደኛችን ነች፣ በጣም ጥሩ ግንኙነት የነበረን ጥሩ ቅርበት የነበረን ጓደኛችን ነች። አሁን ግን መታለች። ኤፍሬም ቅር ያሰኘው ነገር አለ፣ አንዳንድ እንትን ቅር ያሰኘው ነገር አለ። ምክንያቱም ቤዛ አመጣጧን አልገባውም ማለት ከብዙ ቆይታ በኋላ ብዙ ጊዜ ቆይታ አሁን መጥቻለሁ አለሁ እያለች ነውና ይሄ ነገር ለሱ ሊዋጥለት አልቻለም። እኔ አላቅም በምን ሚዛን እንደሚይዘው አላቅም። መምጣቷ ደስ ብሎኛል እንደ ጓደኛ። እሱ ግን እንዴት መጣች፣ ለምን መጣች፣ በምን መጣች የሚለው ነገር ትንሽ ቅር አሰኝቶታል። እሱን አላቅም። ምንም ሆነ ምን የተፈጠረው ነገር ያለ ነገር ግልጽ ነው። ኤፍሬምና ቤዛ ማለት ታውቃላችሁ፣ ለእናንተ አልነግርም። ድሮ ድሮ ማለት ከአራት ከስድስት ከሰባት ወር በፊት የነበራቸው ነገር እናንተ በደም ታውቃላችሁ። አሁን በጣም ወራቶች ተቆጥረው ብዙ እሷ ከነን የጠፋችሁ ዝም ብሎ አይደለም የጠፋችሁ፣ በቃ በአንዴ ጥፍት ነው ያለችው። የት እንደነበረች አናውቅም፣ የትሁን አናውቅም ብቻ በአንዴ ጠፋች ምናምን ነገር። አሁን ደግሞ ባንዴ የመጣች እና ኤፍሬም ግራ ገብቶታል ምናምን ነገር። የነበራቸው ነገር እናንተም ታውቃላችሁ፣ እኛ የምናውቃለን በጣም ሰው የሚቀናባቸው ጓደኛሞች ነበሩ። በጣም ኦዲንስም በጣም የነሱ ነገር ይውድላቸው ነበር ፋሚሊም በዛው ልክ በጣም ይወድላቸው ነበር እና እንደ እንትን ደስ ብሎኛል በመምጣቷ ቤዛ እኛ ጋር በመቀላቀሏ ደስ ብሎኛል። ኤፍሬም የሆነ ቅር ያሰኘው ነገር ቢኖርም ግን ደግሞ ይህን ነገሮች ተመቻችተው ወደ ድሮ ማንነታቸው ቢመጡ ደስ ይለኛል። እንዳንድ እንትን ደስ ይለኛል። እንዳንድ ጓደኛ ደስ ይለኛል። በጣም የሚያስቀና ጓደኝነት ነበራቸው። እኛም በእነሱ በጣም ደስ ይለን ነበርና፣ ያ ነገር ዛሬ የለም። ኤፍሬም ቤዛን ከዛ ከጠፋች በኋላ ትንሽ ተጎድቶ ነበር። ሌላችሁ የምፈልገው ነገር ኤፍሬም በዛን ሰዓት ማለት ተጉርቷል፣ ቤዛ በድንገት መጥፋቷ ተጉርቷል። በሷ እየፈረድኩ አይደለም፣ ቤዛ ጥፋተኛ ነች፣ ቤዛ የዚህ ሁሉ ነገር እንትን ነች እያልኩ አይደለም። እኔ ቤዛም የራሷ ምክንያት አለኝ እያለች ነው፣ ግን መናገር አልፈልግም። ይሁን ነገር አለ ብቻ። መናገር ያልፈለገችው ትልቅ ነገር እንዳለ ያስታውቃል፣ ካነጋገሯም አይታችሁታል እናንተም እና ባለፉት ሁለት ቪዲዮዎች ላይ በደንብ አይታችሁታል። ይሁን ነገር፣ መናገር የማትፈልገው ነገር አለ። ኤፍሬምም ደግሞ እየፈራ ያለው በጣም ይውዳት ነበር ታውቃላችሁ። ከዛ እኔ መናገር አይጠበቅብኝም። በጣም ይውዳት፣ በጣም ይቀራረቡ ነበር። በመሀል በድንገት ጠፋች። ጠፋችና እሱ ማይሆን እንትን ውስጥ ገባ። በጣም በረጅም ሰዓት ዲፕሬሽን ውስጥ ነበር። እሷ በምን እንደጠፋች አቅም እኔም ጋር አታወራም፣ ስልክ እሱም ጋር አታወራም። በድንገት ነው የጠፋችው። ለዛ የሆነ እንትን ውስጥ ነበር ያው እኔ በደንብ አውቃለሁ። በጣም እሷን ለማግኘት በጣም ብዙ ለፍቷል፣ ብዙ ጥሯል፣ ግን ሊያገኛት አልቻልም ማለት በድንገት ነው የጠፋችሁ። በቃ የሆነ አስማት በሚመስል መንገድ ነው የጠፋችሁ። እሷም ከዛ በኋላ ከብዙ ቆይታ በኋላ መታለች፣ ግን እንደ ድሮ ለመመለስ በጣም ከብዱታል። እሱ ሲያወራኝ ነበር ቤት ላይ አብረን ያለንና፣ ከበደኝ ድጋሚው ነገር ቢፈጠርስ፣ ድጋሚ ጥላ ብትሄድስ ምናምን የሚል ነገር ተፈንትናለ እንደ ሀሳብ። እኔ አላቅም፣ ድጋሚ እሷ የሚሄድ እንትን አላት ብዬ አላስብም። ምክንያቱም ቢዚው ነው ምክንያት፣ የጠፋችበት ምክንያት እንዳለ ያስታውቃል። እሷም እየተናገረች ነው፣ ምክንያቱም ነው መናገር ያልፈለገችው እሱ እንደንተን ቢረዳት ባይ ነኝ ግን ደግሞ እሱም አትፍረዱበት፣ ይሁን የራሱ የተፈጠረ ነገር አለ። ያ ነገር ድጋሚ እንዳይፈጠር ይፈልጋል። ስለዚህ ዛሬ ሁለቱንም ለማየት እሞክራለሁ። እንግዲህ ከቤዚ ጋ አውርተናል፣ ማለት ደውዬላታለሁ፣ ደውላልኝ። ሰሞኑ ደውላልኝ፣ ስልክ አላነሳውም ነበር አላወቅኩትም፣ ስልኳ እንዳጋጣሚ ሆኖ። ከዛ አውርተናል ከእሷ ጋር ዛሬ እንዳገኛት ጠይቂያታለሁ። ሺ ብላኛለች፣ እሷን እመጣለሁ ብላኛለች። ግን የፍሬም ደውዬላታለሁ፣ እሷ እንዳለች አያውቅም እዚህ ሲመጣ ቤዛ እንዳለች አያውቅም ሲመጣ፣ የሚለው ነገር አላውቅም። ብቻ ለነሱ ጥሩ አስቤ እንደሆነ በዙ የፍሬም እንድትረዳኝ እና እነሱ ለማግኘት ለማገናኘት የቻልኩትን አደርጋለሁ። ግን ደግሞ በዛ መሀል ማይሆን ከተፈጠረ ያው እንግዲህ ምንም ማድረግ አልችልም። ግን ሁለቱም ጋር ፍላጎቱ እንዳለ ያስታውቃል። ቤዛ ፈልጋ ነው የመጣችሁ፣ እሱን ብላን የመጣችሁ። እሱ ደግሞ የሆነ ውስጡ ላይ የሆነ ፍርሃት አለ። እሱን ፍርሃት ማሸነፍ አልቻልም። ስለዚህ እኔ እንደ ጓደኝነት ማድረግ ያለብኝን የበኩሌን ልወጣ ነው ዛሬ የመጣሁት፣ ለሌላ አይደለም። ያው ቤዛ አላቅም እኔ ስለ ቤዛ ማውራት ትንሽ ይከብዳል። ማለት ይሄ ብዙ ነገሮች ሚስጥር ሆነዋል። እኔ በበኩሌ ቤዛ ኢፍሬም እያለ ያለው ነገር ታረጋለች ብዬ አላስብም። ምክንያቱም እኔ ቤዛ ሳቃት በጣም ረጋ ያለች ልጅ ነች። ዝምታ የምታበዛ ብዙ ማታወራ፣ ብዙ እንትኖችን መቅበጥን ማምራት አይነት ሰው ነች በባህሪዋና እንደዚህ ተንኮልም ምናልባት እሱ የሚለው ነገር ምንድይ ጥላው ሄደም ሄዳለችም ከተባለ የምታረግ አይመስለኝም። እንደ እኔ እና እንደማውቃት ጓደኛ እና አታረግም ብዬ አስባለሁ። እሱን ለመጉዳት ብዙ ርቀት ሄዳለች ብዬ አላስብም። ምክንያቱም ያረጋትም ነገር የለም። ምንም የተቀያየሙበት ነገር ስለሌለ እኔ ሲመስለኝ የራሷ የሆነ ምክንያት አላት። መናገር ማትፈልገው የራሷ የሆነ ማን ምክንያት አላት። ያን ምክንያቷ እንግዲህ ከተናገረች ለእኔ መንገር ከቻለች እኔ ጠይቃታለሁ። ለሱ መናገር ከፈራች ምናልባት ፈራ ትችላለች ለኔ መናገር የምትችል ከሆነ እኔ ጠይቃታለሁ። በግልጽ መናገር ካልቻለችም አላስገድዳትም እኔ ችግር የለም። ግን ዛሬ እንግዲህ ኤፍሬምንም ቤዛንም ለማግኘት እሞክራለሁ። ሁሉም ነገር እንግዲህ እዚህ ላይ ይናገሩታል፣ ወይም ሁለቱም ያላችሁን ሀሳብ ይሰጡኛል ብዬ አስባለሁ። ቤዛም የጠፋችበት ምክንያት ጠይቃታለሁ፣ ከተናገረች ሰዩ፣ ካልተናገረችም አናስገድድሽም። እንግዲህ የራስሽን ምክንያት ሊኖር ይችላል ቤዚ ግን ጓደኛዬም ብትረጁ ይላለሁ። እሱም አትፍረጅበት። አንቺ ላይ እየፈረድኩ አይደለም። አንቺም የራስሽ ልክ የሆነ እውነታ አለሽ፣ እዚህ ጋር የራስሽ እውነታ አለሽ። የጠፋሽበት የራስ የምታውቂው እውነታ አለ። ግን ጓደኛዬም ላይ እንደዚህ በመሆኑ አትፍረጅ፣ ምክንያቱም እሱም የሆነ መድገም የማይፈልገው እንትን ታሪክ ስላለ ነው። እና ብቻ ዛሬ ሁለቱም ጋር ውኛ አላውቅም፣ ግራ ገብቶኛል። ማለት ሁለቱም ጋር የሆነ እውነት አለ። እንዴት እንደማድረግ አላውቅም። ብቻ ትንሽ እንጠብቃቸው፣ ቤተሰብ ይመጣሉ። ቤዛ ደርሻለሁ ብለኛለች ብቻ

ቤዚ መጥታለች። እውነቱን ለመናገር አላገኘዋትም። ናፍቃኛለሽ፣ እውነቱን ለመናገር ቤዚ። እንደት ነሽ? ደህና ነሽ? አማን ነው? ሁሉ ሰላም? እንዳይደብርሽ ካሜራ ይዣለሁ። አይደብርሽም? እየደበረኝም ነው ግን፣ ግዴታ ነው በቃ። ምንም ማድረግ አንችልም። እንግዲህ ታውቂያለሽ፣ ያለ ካሜራ ትንሽ ይከብዳል። ትረጅኛለሽ እንጂ እሱ አደርጋለሁ። ሁሉ ሰላም ትንሽ ተጠፋፋን። ተጠፍተሽ ነበር እና ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም ነው። አዎ ዛሬ የጠራሁሽ ታውቂያለሽ፣ መቼም ለአንድ ነገር ነው ልጠራሽ የምችለው እና እሱ ግልጽ ነው። ለአውራሽ የምፈልገው ነገር አለ። እኔም ብቻ ሳይሆን ሁሉም ከአንቺ መስማት የሚፈልጉት ነገር አለ እና ዛሬ ያው ለሁለታችሁ የምቀርበው ምቀርበው እኔ ነኝ። ለአንቺም ለኤፍሬምም ልቀርባችሁ የምችለው እኔ ነኝ እና ቤተሰብም በውስጥም በውጭ የሚያወራኝ ቤተሰብ ነበር እና ማወቅ የሚፈልጉት ነገር በእኔ በኩል ማወቅ ይፈልጋሉ። እና አንዳንድ ነገር ቅር ካላለች ጠይቅሽ ይፈልጋለሁ ብቻ ግን ሁሉም ነገር ሰላም መሆኑ ጥሩ ነው። ሰላም ነሽ እንጂ በተረፈ፣ በትንሹ ያው እዚህ ጋር ትንሽ እንትን ይላል ብቻ አላቅም። እና ዛሬ ኤፍሬም ታዝቸዋለሁ። አይደብርሽም? ያው ትናንትና የሆነ ቪዲዮ ለቃችሁ ነበር እና የፍሬም አንቺ እንዳለሽም ማቅም ዝም የጠራት ነው። ምክንያቱም እሱ እየተነጫነጨ ነው ያለው የሆነ ነገር ቅር ብሎታል። ቢዛ አሁንም ቢሆን የመጣችሁ ሌላ ነገር አስባሊው ይችላል። ዝም ብላ አይደለም የምጣችሁ እና ሚል ነገር አለ እሱ ጋር እና ብቻ ከአንቺ መስማት የሚፈልጉት ነገር አለ ቤተሰብ። አንዳንድ ነገር ብቻ ባያችሁ ይገባኛል። ለኔ ከኔ የሆነ ነገር መስማት እንደምፈልግ አቋለሁ። እሱንም እኮ ጊዜ ውስደን እንነጋገርበታለን ብየዋለሁ። እሱ እኔ ለመረዳት ምንም ፍቃደኛ አይደለም፣ አይተግለው ነው ማለት ነው። አዎ ልክ ነሽ እኮ አንቺ፣ እሱ የሆነ የፈራው ነገር አለ ግልጽ ነው። ምክንያቱም አንቺ ስጠፊ ለማንም አልተናገርሽም፣ ለሱም ለኔም ለማንም አልተናገርሽም። ባንዴ ጠፋሽ፣ ድጋሚ ደግሞ በሆነ ነገር ብለሽ አንዴ መጣሽ እና ኤፍሬም የነበረበት ሁኔታ አልነገርሽም። በጣም ምናልባት አሁን አሁን እንትን ብሎ ሊሆን ይችላል አንቺ በሄድሽበት ሰዓት ላይ በጣም የሚያስጠላ ጊዜዎችን እያሳለፈ ነበር። በዛን ሰዓት የሆነ ፕሮግራም ሁሉ አዘጋጅተን ደስተኛ ሆኖ አልነበረም እያዘጋጀ ነው። ብቻ ምናልባት ፒስ ሰብ እናንተም ታስታውሳላችሁ የመቶ ሺህ ፕሮግራም ተዘጋጀ ሰዓት እሱ ከቀልቦ አልነበረም። በጣም ደብሮት በጣም ዲፕሬሽን ውስጥ ነበርና ያሳለፈው፣ እና ያው የ100 ሺ ሰዓት በዲፕሬሽን ውስጥ ነበር። ታላቅ እቱም ነበረች እና አብርሃምም እና ሃይሚ ሁሉም ነበሩና ግን እሱ ሙሉ አልነበረም። በዛን ሰዓት አንቺን እየጠበቀ ነበር። አንቺ እዛን ሰዓት አልተገኘሽም። ኢቭን እንኳን ሌላ የልደት ፕሮግራም ነበር እና የዛን የልደት ፕሮግራም ትገኛለች ብለን ነበር ያሰብነኛ። ያንቺና የሱ ፎቶ ነበር የተሰጠው ስጦታው ሁላ። ግን ደስ የሚል ሰዓት አልነበረም። እውነቱን ለመናገር በጣም ከፍቶት፣ በጣም እንትን ፎቶ ሲያዩ በጣም ነበር የተረበሸው ምናምን ነገር። እሺ እኔም ማን ይረዳኝ? እሱ ጓደኛ ጓደኛ አለው በጣም የምረዳው፣ ሁኔታውንም በጣም አይተዋል በሰዓቱ። እሺ የእኔንስ ማን ይረዳኝ? እኔ እረዳሻለሁ ቢያንስ እኮ አልቀረብሽኝም፣ አላወራሽኝም። እኔ በምን ልረዳሽ? ለመረዳት እኮ እኔ ልትነግርኝ ይገባል። ቢዚ በሰዓቱ እኮ ደህና አለበትኩ። ልክ ነሽ። እኔ እረዳሻለሁ። አንቺ ጥፋተኛ ነሽ እያልኩ አይደለም ያን ያሁን ያለፉት ሰዓት ያነሳሁት እሱ የነበረበትን ሁኔታ ለማስረዳት እንጂ አንቺን እየወቀስኩ አይደለም። አንቺ ልክ ነሽ። ይሁን እንትን ይኑራል ይኑርሻል። ግን ያ ነገር ካልተናገርሽው እኛ በምን እንረዳለን? በምንም እኮ ልንረዳሽ አንችልም። የነበርሽበት አይነት ሁኔታ ካልተናገርሽ አልደወልሽም። ቢያንስ እኮ እኔ በመምጣቱ ደስተኛ መሆን ነበረበት። ደስተኛ ነኝ። እውነቱን ለመናገር እሱም ደስተኛ ነው፣ እኔም ደስተኛ ነኝ። ጓደኛችን ነች። በጣም ቤት አትፍረጅበት፣ አትፍረጅበት። ምክንያቱም በአንድ የጠፋች ሰው ነች። ብዙ ወራሶችን አሳልፈች። በአንድ ስትመጪ እንዴት በአንድ ነገር ሊቀበሉ ይችላል? አምንም። እና ቢዚ፣ ልክ ነሽ እኮ እኛ አንቺንም ሳንረዳ ቀርተን አይደለም። እኔ አኔ አንቺን ሳልረዳ ቀርቼ አይደለም። ጓደኛንም እንረዳዋለሁ ግን ሁለታችሁም በተለያየ እንትን እያላችሁ ነው ያላችሁት። አንቺም እኔ አልተረዳችሁኝም እና ምናምን ብለሽ ነገሮች ሚስጥር አድርገሻል። ሚስጥሩን ብታወጪ እኮ ከካሜራ ጀርባ ለእኔ እንኳን ልትነግርኝ አልቻልሽም። እኔ እኮ አሁን አሁን ላይ እኮ ችግሮችን ግልጽ አድርጌ ለማውራት ጊዜ ያስፈልገኛል። ለምን እሱን እንደተረዳኩ እኔ ለምን አትረዳኝም? እኔ ሳልረዳሽ መስቀረው እሱ ያወራኛል ያለውን እንትን ልንገርሽ፣ እሱ ያወራኛል። ሲያወራኝ ይረዳዋል። እዚ አንቺ ደግሞ አታወሪኝ። ምክንያት እንዳላችሁ እኮ አንቺ ከመምጣትሽ በፊት ከመምጣትሽ በፊት ቢዚ እየነገርኳቸው ነበር፣ የሆነ ነገር አላት ያስታውቃል። ልክ ነች እያልከው ነበር። ሳልረዳሽ ቀርቼ አይደለም፣ ግን ደግሞ ነገሩን ካልተናገርሽኝ ምን ልረዳሽ? የሆነ ነገር ማውራት አለብሽ። እንደዚህ የተፈጠረው እንደዚህ እንደዚህ ነው፣ የጠፋውበት ምክንያት እንደዚህ እንደዚህ ነው አላልሽም። ያን ካላልሽ ደግሞ እኛ በምን እንረዳሻለን? እና ብቻ አትፍረጅበት እሱም ላይ ያን ነው የምልሽ በቃ ያለፈው ነገር አልፏል። ለምንድን ነው እንደ ድሯችን መሆን ማንችለው? ለምንድን ነው እሱ ነው ማለት ያለፈው ነገር አልፏል። እኔ በቃ ማስታወስ አልፈልግም። በቃ አልፏል። አይደለም በቃ እኔ ወደ ኋላ ተመልሼ የድሮ ስሜት ልክነሽ እኮ ቤዛ ይገባኛል። ልክነሽ ግን እንደ ድሯችን ማን ሆኖ ለምን መሰለሽ? አትፍረጅበት። እሱም ይጠራጠራል ብዙ ነገር አለ እና እንደ ድሮ በአንዴ ለምን አልሆነም አይባልም። ምክንያቱም እሱ በዚህ በሰባት በስምንት ወር ውስጥ ብዙ ነገሮች ተፈጥሮ ነበር። ብዙም ነገር ሊፈጠር ይችል ነበር። ያ ነገር ደግሞ ቀስ በቀስ መመለስ ይቻላል እንጂ ባንዴ ለምን ስለመጣሁ ደስተኛ ሆኖ አልተቀበለኝም አይባልም። ደስ ብሎታል። እውነቱን ስነግርሽ ኤፍሬም ደስ አላለውም ማለት ግን አሁንም የፈራው ነገር አለ ነው። ቤዛ እኔ የምነግርሽ ነገር ቢኖር የሆነ የፈራው ነገር አለ። ያቺን ፍርሃቱን ለማስተካከል መሞከር ነው እንጂ ለምን ባንዴ አልተቀበለኝም አትበይ እንጂ። ብቻ ልትረጁ ይገባል። እሱም አልተረዳሽም። ልክ ነሽ። እውነቱን ነው ማለት ጠፍቻለሁ። አዎ። ግን እኮ እኔ የነበርኩበት ሁኔታ ከአቅሜ በላሽ ስለሆነብኝ ነው ቤዚ። እና አሁንም ልነግርሽ የምፈልገው ነገር ቢኖር የፍሬም እየመጣ ነው። እንግዲህ ብቻ ነገሮች እንትን ለማለት አትሞክሩ። ያው ከርቀት ይታየኛል። ረጋ ለማለት ሞክሪ። ለምን ባንዲ አልተረዳኝም እንዳት አደራሽን ብቻ ነገሮች ቀለል ለማድረግ ይቻላል። አንቺም አንቺን ሳደረዳቀር ይቻላል። እውነቱን ለመናገር ጓደኛዬ ነሽ። በጣም እናቅሻለን። በጣም አቅሻለሁ እኔ በደንብ እንግባባ ነበር እኔ እንዳሰብኩት አይደለም ግን ማለት ሁላችሁም ትረዱኛላችሁ ብዬ አስቤ ነበር ምክንያቱም በጣም እንቀራረብ ነበር በሰዓቱ በጣም እናወራለን እኮ ያን እኮ ባንዲ ከታርገሽ ሄድሽው አንቺ ነሽ ያን ነገር ሁሉም አቋርጠሽው የሄድሽው ነገርኩ እኮ ከአቅሜ በላይ ነበር አይደለም መደወል ቴክስት እንኳን መጻፍ እንኳን ማትችልበት አይደል ነበር በቃ ብቻ አላቅም እኔ ነገሩን ብትነግሪኝ ደስ ይለኛል ምክንያቱም ከኤፍሬም እኔ ልቀልሽ ከቻልኩኝ እንኳን ለኔ ነግረሽኝ ለኤፍሬም ባሳመንልሽ ለኤፍሬም ብነግርልሽ ያ ለኔ ተኩል ለመናገር የሆነ ሰዓት ላይ ደውዬ ነበር ግን አታነሳ ይሄ ለኔ ጥፋት ሊሆን ይችላል ምክንያቱም ማላቀው ስልክ ከሆነ ላናነሳ እችላለሁ ስልክም ቀያይራሉ በየሰዓቱ ሜይ ቤ ለዛም ሊሆን ይችላል ምን አስበሽ ከሆነም ያ ትልቅ ነገር ነው እውነቱን ለመናገር ኤፍሬም መጥቷል ብቻ ነው ያለ። የጠራኸኝ ችግር አለው? ካሜራ አለ። ለማንኛውም አሁን ልትጨቃጨቁም የጠራኋችሁ ለዚህ አይደለም። አንተ እሷ ያለ ለምን ለምን አልጠራህም? እን ችግር አለው ነው አንተ ጥፋት ሊሆን ይችላል እኮ። አይ ዝም ብለን ደሞ፣ አንዳንዱ ነው፣ በእውነት የሰው ልጅ አንድ የሚሆነው ሲዝን ያስፈልገዋል ራሱ። እሺ አሁን ተረት ለተረት ብዬሽ ነው የመጣሁት። አይደለም ተረት ሳይሆን አንተ ስላናደርግህ ያለው በግልጽ ስለነገርኩህ ነው። ስላናደርግህ? አይ ኖ በግልጽ ስትነግረኝ እኮ ደስ ይላል፣ ልክ ነህ። በግልጽ መንገር ልክ፣ ደሞ አንተ እኔ የምፈልገው ነገር ነው ያደረግኸው። እሺ አሁን እራሱ የማይሆን ነገር ነው እያደረግኸው ያለው። በቃ አሁን ምን ያ ያ ነገር የማይሆን ነገር አድርጌ ሊሆን ይችላል ያደረኩት፣ ለእናንተ ስል ነው። ቆይ ቆይ፣ ምንድን ነው የማይሆን ነው? የሚሆነው ነው ቢዚ ችግር የለውም። አሁን የጠራኋችሁ እኔ እንድጨቃጭቁኝ ወር ደግሞ እንድትጨቃጨቁ አይደለም እንድትነጋገሩ ስለፈለኩ ነው። ምንድን ነው የምንነጋገረው? ከዚህ በላይ ምን እንነጋገር? አንዋር ምን አድርግ ነው የምትለኝ? ምን ነገሮች ነገሮች

ምክንያቷ ትንገረኝ። እስከ ዛሬ ጥፋችበት ምክንያት እኮ ከነገረችኝ ነው ከሷ ጋር መስማማት ብችለው። በቃ ካልነገረችኝ መስማማት አልችለውም። አታስገድድ ሰው የራሱ ምክንያት ሊኖር ይችላል እኮ ድጋሚ ህይወቴ ማበላሻት ቤተሰብ አይታችኋል፣ አልፈልግም። ምንም ለኔ ስትዳር እኔ ምንም ማድረግ የምችለው ነገር የለም። ምክንያቱም እነሱን ለማግባባት የሆነ ነገር ሞክሬ ነበር። እንግዲህ ከዚህ በላይ ምንም ላረግ አልችልም። የሞከርኩት ነገር አለ፣ አልተሳካም። ኤፍሬም ይጮህብኛል። ለዚህ ያደረኩት ለነሱ ስል ነው። ቤዛም ተከፍታ ሄደች። ማ ላይ እንደምፈርድ አላውቅም፣ ብቻ አላቅም። በቃ ሰላም ብቻ።